በ1972 ዓመተ ምህረት በቀበሌ ኪነት ወደ አርቱሞያ አሃዱ ብሎ ተቀላቀለ። በመቀጠልም በ1973 በብሔራዊ ትያትር ቤት በውዝዋዜ ኮርስ ስልጠና አገኘ። በ1974 ዓ ም በሀገር ፍቅር ትያትር ቤት በተወዛዋዥነት ተቀጠረ። እንግዲህ ከዚያ ጊዜ ጀምሮ ብዙ ሥራዎችን በሀገር ውስጥና በተለያዩ የውጭ ሀገራት ተዘዋውጦ የሰራ ሲሆን ብዙ ልምድም ከታዋቂና ቀደምት ሙያተኞች ቀስሟል። ላብነት ያክል የሰራቸውን ለመጥቀስ 55 ደቂቃ ሙዚቃዊ ድራማ ከሌሎች የሙያ ባልደረቦቹ ጋር አዘጋጅቶ ለመድረክ አብቅቷል። በመቀጠልም የራሱ ድርሰት የሆነውን ብስራት ለዓለም ወይም እንቁጣጣሽ የተሰኘውን ሙዚቃዊ ትርኢት አዘጋጅቶ ለመድረክ አቅርቧል። በተጨማሪ የራሱ መነሻ ሐሳብ የያዘውን የላስቲክ ሕንፃ የተሰኘውን ሙዚቃዊ ድራማ በዋና አዘጋጅነት ለዝክረ ኪነ ጥበብ መድረክ ለእይታ አብቅቷል። በራስ ቲያትር ቤት በቀረበው የአንጋፋው ጸሐፊ ተውኔት አርቲስት አያልነ ሙላት ድርሰት የሆነው የጾም ቋንጣ የተሰኘውን ሙዚቃዊ ድራማ በሙሉ አዘጋጅነት ለመድረክ አብቅቷል። ለመጀመሪያ ጊዜ በአልጀርስ ላይ በተዘጋጀው የአፍሪካ ካልቸር ኦሎምፒክ ፕሮግራም ላይ በጸሐፊ ተውኔት አያልነ ሙላት የተጻፈ ሉሲ የተሰኘ ሙዚቃዊ ድራማ ከሁሉም ቲያትር ቤቶች በተውጣጡ አርቲስቶች አዘጋጅቶና ኢትዮጵያን ወክሎ ለዓለም ተመልካቾች በአልጀርስ መድረክ በቴሌቪዥን ቀርቦ ከፍተኛ አድናቆትን አትርፈዋል። እንዲሁም በህዝብ ለህዝብ ሙዚቃ ትዕይንት ላይ በውዝዋዜ ተሳትፎ ከሙያ ጓደኞቹ ጋር በመሆን በአለም ዙሪያ ከሀያ ሁለት ሀገር በላይ በመዘዋወር ምንጊዜም ታሪክ የማይረሳው ድንቅ ስራ ሰርቷል በተጨማሪም በአሰልጠኝነት ማዕረግ በሀገር ፍቅር ቲያትር ቤት በራስ ቲያትር ቤት ህፃናትና ወጣቶች ቲያትር ቤት በቀንዲል ቤተ ተውኔት እንዲሁም በኢትዮጵያ አይድል በዳኝነት በተለያዩ ክልሎች ተወዛዋዦች የኪነት ቡድንን ተዘዋውሮ የኪነት ቡድን በማደራጀትና ውዝዋዜን በማሰልጠን እጅግ ብዙ ሙያተኞችን አውጥቷል። ይህ አርቲስት አሁን በሚኖርበት አትላንታ በኢትዮጵያ ኮሚኒቲ ማህበር እዚሁ ተወልዶ ያደጉ ልጆችን በውዝዋዜ አሰልጥኖ አስመርቋል። ከውዝዋዜውን ባሻገር የብሔር ብሔረ ዘፈኖች ይዘፍናል። የተለያዩ የሙዚቃ መሳሪያዎች ይጫወታል። በትምህርቱም በኢንተራክቲቭ ኮሌጅ ኦፍ ቴክኖሎጂ ካምቤል ጆርጂያ ፒኢኤስኤል ዲፕሎማ እንዲሁም በኤችቪኤሲ ፕሮግራም የአሶሽቲቭ ዲግሪ ይዟል። የዛሬው የጥበብ አዋር ተሸላሚ ጌታቸው እንግዳወርቅ እናመሰግናለን ታንኪ ዩ። የቼ እስኪ የተሰማህን ነገር። በመጀመሪያ ለዚህ ቀን ላከበረን ጌታ ምስጋና ይግባ። እኔ አንድ ነገር ልናገር እፈልጋለሁ። ይገባኛል አይገባኝም፣ ኮሚቴዎቹን ጠይቋቸው፣ እነሱ ይገባዋል ብለዋል። ስለዚህ ይገባኛል ማለት ነው። ከዛ በመቀጠል ልናገር የምፈልገው ነገር ምስጋና እኛ ሁላችንም አመስጋኞች መሆንም ይቻላል አለብን። እኔ ለተሰጠኝ ነገር አመሰግናለሁ።